ሰላም እንዴት ናችሁ በያላችሁ በጥል ነገር ሰላም ነው አሸይና አሸን አንድ ያላችሁ ሞኝላችኋለሁ ቤተሰቦቼ። እስቱ ጎ ወንዶሉ ማዳች ላይክ እና ሼር ያደርጋችሁ ሰዎቻችሁ ሁሉ ብዙዎች አከፍሉ። ለዚህም ከልቤ ቢአሙ ሰግናችኋለሁ። ዛሩድ ሚዛናችን ይዘኑላችሁ። መጣን እንግዲህ ያየ ሰው ሹመልስ ነው እንግዲህ ከአንድ ሰዓት በፊት በራሽያና በዩክሬን ጉዳይ ላይ ዘገባ ሰርታል። እጅግ በጣም አስደናቂ ነው። እንደውም ግራ አጋባኝ አጠራጠረኝ ራሱ። ምንድን ነው ያየ ሰው ለዩክሬንና ለሙራባያን ይህን ያህል የሚያሽሮጉ ድበት ምክንያት ምንድን ነው? በጣም ነው የጎረበኝ አሁን የዩክሬን ሰሞኑን የፈጸመችውን ጥቃት ከአንድ ሰዓት በፊት ያየሰው በሰራው ዘገባ እጅግ በጣም አንቆለጳሶ አሞጋግሶ አሚዚንግ፣ በጣም ኮኦርዲኔትድ፣ ዋንደርፉል አለም በሙሉ ያደነቀው አለ። እኔ ምላችን ዩክሬንን ህወሀት በቅኝ ግዛት እየመራት ነው እንዴ? አይ ብዙ ነገሮች ተመሳሰሉብኝ። ምክንያቱም ታስታውሱ እንደሆነ ህወሀት እየተቆጠቀጠ እየተጨፈጨፈ ዋይ ተቆጻጽርና ይልነበርና አሁንም ያየ ሰው ዩክሬን ተቆጣጥራ ለማለት እየሞከረ በጣም አስደናቂ ዓለም ቃላት ያጧል። ጥቃት በሀያ አራት ሰዓት ውስጥ እኮ ነው ራሽያ ነች አራት የዩክሬን ከተማ አርገ ዋጥ ያደርግት። እንግሊዝኛ ስለሆነ ወይ መረጃው በደንብ አልደረሰ ይሆናል እንግዲህ ያየ ሰው ለማንኛውም የኔቶ እና የዩክሬን ጉዳይ ከህወሀት ጋር የሆነ ነገሩ በጣም እየተመሳሰልብኝ ነው። ምክንያቱም አንደኛ መግለጫ በዛ፣ በቃ መግለጫ መግለጫ፣ ኔቶ ሰኞ መግለጫን፣ ማክሰኞ፣ ሶንደይ ቶረስ ደይ ሞንደይ ፍራይ ደይ ሳተር ደይ በውሉ መግለጫ በመግለጫ እና የሆነ ነገር ህወሃትና ኔቶ፣ ህወሃትና ዩክሬን በጣም እየተመሳሰልብኝ መጥቷል። ከዚህ በፊት ኢትዮፎረም እንደምታስታውሱት እንግዲህ የቡርኪና ፋሶን ፕሬዚዳንት እንግዲህ ትራውሬን በጣም አንጓጥጦ ሌባ አጭወርባሪ ባሪ አስሞሳይ በጣም ጸያፍ የሆነ ሎምን እሱ ፈረንሳይ ገና ለገና ፈረንሳይ ጥገኝነት ጠይቃልና የፈረንሳዮችን ሆድ ለማንቦጫቦጭ ሲባል ትራውሬ መሰደብ ነበረበት፣ መንጓጠጥ ነበረበት። ትራውሬ ከው ሞላ አፍሪካ ህዝብ እንደ ራሱ ፕሬዚዳንት እንደ ራሱ መሪ እየቆጠረው ጭራሽ ለሱ ድጋፍ በሞላ አፍሪካ ሰላማዊ ሰልፍ የሚወጣለት ጆግና ሰው ነው። የአገሩን ኢኮኖሚ በሁለት ዓመት ውስጥ ምን ያህል እንደቀየረ ለዜጎቹ ምን ምን ውለታ እንደዋለ አገሩን በምን ደረጃ ከፍ እንዳደረገ የቡርኪና ፋሶ ሕዝብ ብቻ ሳይሆን የአፍሪካ ሕዝብ ያውቃል። ያየ ሰው ግን በሽቅጥቅጥ አድርገው ለራሽያ ያለው ጥላቻ በጣም ይጎርመኛል። በርግጥ እኛ ራሽያኖችን ከሉብን ምን ወደ ኢትዮጵያን አስፈላጊ ሆኖ ከተገኘ ደማችንን ለራሽያ እንሰጣለን። ደማችን ምክንያቱም የራሽያኖች ሬሳ እኛ ምድር ላይ ተቆብራል በሶማሌ ጦርነት አሜሪካ የገዛነውን መሳሪያ ኮልኩላ ምዕራባውያኑ የሰሩ ብለን አሻጦር አንረሳ አንረሳ። ምዕራባውያኖቹ በተባበሩት መንግስታት ድርጅት ፊት ኃይለሥላሴን ለማዋረድ የሄዱበት ሩቀት አገራችን ብዙ ቁምስቁልስ እንድትገባ የተደረገበትን ጠንቅቀን ነው የምናውቀው። መንግስት ኃይለ ማርያም እኮ የተከፈልበትን መሳሪያ አሜሪካኖችን ይሄ ሶማሌዎች እየወረሩ ነው፣ እባካችን መሳሪያ የከፈልንበትን መሳሪያ በጊዜ ስጡ ሲባል እምቢ ብለው እኮ ነው ራሽያኖች ያን ሁሉ መሳሪያ አምጥተው ለመንግስት ኃይለ ማርያም አስረክበው። ያን የመሰለ ጦርነት በድምና በአጥንታችን የቆለበስ ነው ጀግኖቻችን ጆብድ የሰሩት እኮ ከራሽያኖቹ ጋር ትብብር ነው። ኪዋ ነችው፣ ራሽያ ነችው፣ ዘመን የማይሽረው በጎ ነገር። ወላ እኛ ምንወደ ያን ምክንያት አይደለም። ስለዚህ ህወሃትና ኢትዮ ኦሮሞቹ የቀኝ ግዛት አቆንቃኞች ቀኞች ስለሆነ እኛን በባርነት ለሚገዙ ሰዎች ያሽሮ ግዳል በፍጹም ዩክሬን ከሬሳ የገንዛ ወታደሮቻ ሬሳ ኮ አልቆበልም ብላለች። ስድስት ሺህ ሬሳ ፍሪጅ ውስጥ እንትን አድርገው በዚህ በማዳበሪያ አድርገው ሬሳ ማስቆመጫ አለው ከማዳበሪያ ምሻል ያለው ቃለ በዛ አድርገው የዩክሬኖቹን ሬሳ ሰብስበው ስድስት ሺህን እንካ ዘሎንስኪ ሲባል አልቆበልም ምክንያ አልቀበልም የራሽ የዩክሬን ከተሞች እንደ ጠዋፍ እየነደዱ ከተሞች እንደ ጠዋፍ እየነደዱ ኔቶ ከመግለጫ እየዘለለ ዩክሬን ማዳን አልቻለም። ለምን አያድኑም? ጸረ ሚሳኤል መሳሪያዎቻቸው ለምን አያድኑም? የራሽ የዩክሬን ከተማ ከመፍረስ ከመውደም ምን ነው በቀረብኝ፣ እጄን በሰበረ እኮ ነው ያሉት። ዩክሬኖች ለዘላለም እንዲጸጸቱ ሆኖ ቅጣት እየተሰጣቸው ነው። ለዛም እያረፉ እንደምንቆጥቁጣቸው ይተዋል። ለዛም ትንሽ ይትፋት እየሰጠን እንቆጠቅጣቸዋለን። አያቋርጥም፣ ይሄ ሰዓት ከዚህ በኋላ ሰላም የሚባል ከዚህ በኋላ ንኩክር የሚባል የለ፣ እና ህወሀትና ይኩሬን ብዙ ነገራቸው ተመሳሰሉብኝ፣ እና ህወሀቶቹ ምናልባት ምናልባት ይኩሬንን እየገዙ እንደሆነ በቀኙ ግዛት የሚል ስጋት አድሮብኝ፣ በጣም የሚገርም ነው፣ በጣም የሚገርም ህወሀቶችም ከእንደ ይኩሬነች ናቸው። ንብረት ወደመ በሚሊዮን የሚቆጠር ዩክሬናዊ በሙሉ በመላ ዓለም ተጥለቅልቃል። ያን የመሰለ ኢኮኖሚ፣ ያን የመሰለ ውበት፣ ያን የመሰለ ውብ ከተማ፣ ያን የመሰለ ታላቅነት፣ የዓለም የዳቦ ቁርጫት የተባለች ዩክሬን ዛሬ ምስቁልቁል ገናው፣ ምስቁልቁል አይወጣም። እና ህወሀቶችም እንደዚህ ናቸው። ታላቋን ትግራይ፣ ታላቁን የትግራይን ህዝብ ከታሪክ ማማ ላይ ፈጥፈጣው አዋርደው፣ ዙራን በጠላት ከበው፣ ገድለው፣ አስጎድለው፣ ጨፍጭፈው፣ አስጨፍጭፈው አልበቃ ብለው ዛሬም እንቦር ተጓዳ ላይ እንዋጋ ይላል። እንዋጋ ምንድን ነው ያለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ አንተ ዶዶ እኮ ነው ያለ። ቃል በቃ አንተ ዶዶ ትሰጠኛለህ፣ ይህን ውድ ማዕድን አምስት መቶ ቢሊዮን ዶላር የሚያወጣ ይህን ማዕድን ትሰጠኛለህ ወይስ ምን ሻለ አለ፣ አንተ ዶዶ አለ። ዋጠቸው። እንደዚህ ናቸው። ፈለገ ሰው ቢያዋርዳቸው፣ ቢያንጓጦጣቸው፣ ክብራችን አሳልፈ እየጫሉ ናቸው። ወራደች ናቸው። ለጥቅማቸው ሲሆን የማንንም እግሩ ይሉሳለሁ። መቶ ፐርሰንት እርግጠኛ ነው፣ እነግርሃለሁ። የማንንም ኢሳያስ አፈወርቂ እኮ አልረሳም በከፍተኛ ጥንቃቄ

ድሮም ከኮሜዲ ከሰፈር በዋልጥ የመጣ ሰው ከዚህ የተሻለ ስራ ሊሰራ አይችልም። በቃ ከኮሜዲና ዞሎን እስኪ የመጣ ከሰፈር በዋልት ነው፣ ምንም አያውቅም። አንዴ ሴት ቀሚስ ለብሰው፣ አንዴ እናተች ቀሚስ ለብሰ፣ አንዴ እንደ ወንድ፣ አንዴ እንደ ሽማግሌ፣ እንዳ እንደ ህፃን እንትን ሲሞላፎጥ የኮረመ ሞልፋጣ ስለሆነ አገርን አሳልፎ ለጥቅም ህዝቦቹ በሙሉ አገሩን አሳልፎ ለሞት ሰጠ። ለጥቁምሳ፣ ለውርደት፣ ለአንገት መድፋት፣ ለእርቂት አሳልፎ ሰጠ። አሁን ያየሰ ደግሞ አስደናቂ ዩክሬኖች ቶጋ አለ አሜሪካ ነች ራስ አንጎሽግሻች እያቁለሽለሻች ያለው ግዳይ አንቁለሽለሽን እኛ እስከ መቼ ነው እነዚህም እንደ አንበሳ የሚያጋሱ ራሽያ ነች ጋር የምንዋጋ እስኮሞ አረሞረረን አለ አሜሪካ ነች እኮ አረሞረረን አንጎፈገፈን አንጎሸገሸን የአውሮፓ ህዝቦች እኮ እንደዚህ እኮ ነው ሰላም አይስል እኛ አንፈልግም። ግም እነዚህ ራሽያ ነች ሞሬ ናቸው ሞሬ ራያ ናቸው እኛ ከነሱ ጋር አንፈልግም። ዝም ብላችሁ እባካችሁ ምግብ ምናምን ዶብቆ ዶሮቅ ምግብ፣ ባትሪ ምናምን አዘጋጅ። የአውሮፓ መሬች ለዜጎቻቸው ዞም ብላቸው ባትሪ ምናምን ዱርቀሽ አንዳንድ የሚበላ ነገር ለክፉም ለደጎ አዘጋጁ። ውጊያት አይኖሩብን አይቀሩም ከራሽያ ጋር አን የራሽያን ውጋ በዶርቆሽ ልታመልጥ ነው? በንቱ ባትሪ ምናምን ጋዝ ምናምን ይዛቸው አንደርግራውንድ ገብታችሁ ከዛ ልታመልጡ እና እኔ ይቅርታ አርግልኝና የመግለጫ ብዛት ሞንዴይ ቱስዴይ፣ ኦ ፈርስዴይ፣ ወንስዴይ ምናምን ፍራይዴይ እያለ የዩክሬን መግለጫ ብዛት ሳየው እንደገና ህዝባቸው ላይ የሚያላግጡበት ሩቀት ሲዳጭ ስታየት ሂዳችሁ ሰዓት ባላችሁ በሂዳችሁ ስታይት በጣም የሚጎርብ ነው። በጣም የሚጎርብ እና በፍጹም የማይጠበቅ ሊባል የማይችል ህዝብህን በመላ ዓለም ስደተኛ አርገ ጎዳና ተወዳዳሪ አድርገ ረሃብተኛ አርገ ጎስቋላ አርገ ከተማ እየነደደ እየተቋጠለ ወደ አመድነት እኮ ነው እየተቀየረች። ያኔ የመሰለ የዩክሬን እጅግ በጣም ውብ ከተሞች ወደ አመድነት ነው የሚቀየር ወደ አመድነት እና ያየ ሰው እጅግ በጣም ጀግናውና አርበኛው መሪው የዩክሬን ሰራዊት እና ማይመስል ነገር አትነጋገሩ እና እናንተ በትግራይ ሕዝብ ላይ በኢትዮጵያ ሕዝብ ላይ የፈጸማቸው እርቂት እጅግ መራር ጽዋ የተጎነጨ ነው። መራር ጽዋ አልወቃቸው ብለ ጭራሽ በዩክሬን ዩክሬኖችም ያውቁታል፣ ምዕራባውያኖችም ያውቁታል፣ አሜሪካኖችም ያውቁታል። የጦር አውድማ ነው የሆነችው ዩክሬን የጦር አውድማ የዓለም አዳዲስ መሳሪያዎች መሞከሪያን የሆነች ዩክሬን እና በጣም እጅግ አሁንም ከዚህ የከፋ ቀን ይመጣል። ዩክሬን ከዚህ የከፋ ቀን ምንም ጥርጥር የለውም። ይሄ ቆረቆንዳ የሰፈር በዋልተኛ የሆነ ዞሎንስኪ ከስልጣን እስካልወረዱ ድረስ ከዚህ የከፋ ቀን ለዩክሬን ይመጣል። ያስዋለ ይ አሳብ ነው አሳብ ስሞቻቸ ላይክ አርግ ሼር አርግ ወዳቻ አለው ፒስ